ሪፖርተራችን ዮርዳኖስ አበበ በጉዳዩ ዙሪያ ከህግ ባለሙያ ጋር ያደረገችውን የስልክ ቆይታ ያካተተ ዘገባ ታስቃኘናለች። ባልና ሚስት አብሮ ሲኖሩ አንደኛ ከመጋባታቸው በፊት በየግላቸው ያፈሩ ሀብት የየግላቸው ነው። ባልና ሚስት አብሮ ሲኖሩ አንደኛ ከመጋባታቸው በፊት በየግላቸው ያፈሩ ሀብት የየግላቸው ነው። ሁለተኛ ደግሞ በየግላቸው የነበራቸው ሀብት አዲሶ ገንዘብ ካፈሰሱበት ያ የገንዘብ የፈሰሰበት ገንዘብ ዋና ህንፃው ለመጀመሪያ ባለቤት ለሆኖ ይሆን እና ህንፃውን ለማደስ የወጣው ገንዘብ ታስቦ ለዚህ ለሚስት ወይ ደግሞ ለባል ይፈጣል ማለት ነው። ግጭት በተፈጠረበት ጊዜ ይሄ ሀብት ሚስቴን ሳላገባ በፊት ወይም ባሌ ሀብት ሚስቴን ሳላገባ በፊት ወይም ባሌን ሳላገባ በፊት የነበረ ብሎ በማስመስከር የግል ማድረግ ይቻላል። ሁለተኛ ደግሞ በጋብቻ ቀን ይሄን ይሄን ንብረት በግሌ ያፈራው ስለሆነ የግሌ ሆኖ ይቀጥላል። ወይ ሀብት ሚስቴን ሳላገባ በፊት ወይም ባሌን ሳላገባ በፊት የነበረ ብሎ በማስመስከር የግል ማድረግ ይቻላል። ሁለተኛ ደግሞ በጋብቻ ቀን ይሄን ይሄን ንብረት በግሌ ያፈራው ስለሆነ የግሌ ሆኖ ይቀጥላል ወይም ከዛሬ ጀምሮ ሀብትሽ ሀብቴ ነው በምለው ባህላችን መሰረት ከእንቺ በፊት ያፈራሁት መኪና ቤት የጋራችን ይሆናል ብሎ ውል ካደረጉ የጋራቸው ይሆናል። የግል ነው ካለች ካለ የግል ይሆናል ማለት ነው። ሰላም ሰላም። ውደት ጂ ዩቱብ ቻናል ተከታታይ በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ፍጹም ሰላም ከናንተ ጋር ይሁን፣ ይያት መልካም ምኞቴ ንገልጻለሁ። ውድ ቤተሰቦቼ እንግዲህ ከቪዲዮውን የሰማችሁት ነገር እንደሚጠቅማችሁ እንደሚጠቅመን እንግዲህ ምንም ጥርጥር የለውም ማለት ነው። ባሁን ጊዜ አብዛኛው ጊዜ በኢትዮጵያ ላይ ሴቶቹ ላይ ጭቆና አለ ማለት ነው። እሱ ምንድነው በሴት ልጅ ንብረት ላይ ወንድ ይገባል። አንድ ስድስት ወር ወይ ሶስት ወር ይቀመጥና ከዛ እኩል ልካፈል የሚል ነገር አለ ማለት ነው። ስለዚህ ያ ቀርቷል አለሁ ስለቀረ ሼር እያረጋችሁ ሁሉም ቦታ አዳርሱ። እንግዲህ ህጉንም እንደሚጸና ተስፋ አደርጋለሁ። እኔ በህይወቴ በጣም መመኘው እና ሁል ጊዜ የዘወትር ሀሳብ የሚሆን ነገር ይሄ ነበረ። ለምን ብዙ እህቶቻችን ሲጎዱ ሚዲያ ላይ በጣም እያየን ነው። እያለቀሱ ነው በራሳቸው ንብረት ልመና፣ ጭቆና በጣም ይበዛባቸዋል ማለት ነው። እንግዲህ አሁንም ብዙ ጊዜ ኢትዮጵያ ወንዶች ስራ እየሰሩ አይደለም ቁጭ ነው የሚሉት ማለት ነው። ከሴት ልጅ እጅ እየጠበቁ የሴት ልጅ ንብረት ለመውረስ አሁን ጊዜ በአብዛኛው በስደት ዓለም ላይ የምትሰደደው እህት የምትሰደደው ሁሉ ሽም ያካትታል ማለት ነው። ለምን የሀገራችን ወንዶች ሁሉንም አያካትትም። በነገራችን ላይ አንዳንዶቹ የሴትን እጅ እየጠበቁ ብዙዎቹ ወይ ሚስታቸው ወይ ደግሞ የፍቅረኛቸው ሰው ሀገር እንዲሰሩ የሚያበረታቱ አሊያም ደግሞ አገር እንዳትገባ በተለያየ ቃላት ተንኮላን እንትን እያሉ እህቶቻችን ብዙዎቹ ስደት ላይ ነው ማለት ነው እየኖሩ ያሉት በእርግጥ ያው ባያደ አላደረሰብንም ብለን ዝም ማለት የለብንም። ነገ ለኛ ምን እንደሚጠብቀን ስለማናቅመው ማለት ነው። ስለዚህ ይሄ ቪዲዮ የደረሳችሁ ሁላችሁም ሼር እያረጋችሁ ላይክ ሼር እያደረጋችሁ ሁሉም ቦታ አድርሱ። አዳዲስ ቪዲዮ ስለቅ ደግሞ እንዲደርሳችሁ የደውል ምልክቷ በማጥቆር ቤተሰብ ሁኑ ውድ ቤተሰቦቼ እንግዲህ ዛሬ ይሄ ይመስላል ማለት ነው በእውነት ሁላችሁንም በብዙ ነገር እንደምትማሩበት ወይ እንደምትገነዘቡ ምንም ጥርጥር የለኝም ማለት ነው ምክንያቱም በቃ ደስ የሚል ህግ ነው የመጣ በእውነት እኔ ተመችቶኛል ይሄ ህግ እስከ መጨረሻው እንደሚጸና ተስፋ አደርጋለሁኝ ማለት ነው። እንግዲህ የእናንተ የመሰላችሁ ነገር የተሰማችሁ ውስጣችሁ ቪዲዮ ስሰሙት ውስጣችሁ የተሰማችሁ ነገር ኮሜንት ላይ አሳውቅኝ ማለት ነው። ያልደረሰው ያልደረሳቸው እህቶቻችንም እንዲደርሳቸው ሼር በማድረግ በማድረግ ሁሉንም ቦታ እንዲደርስ ማድረግ ነው ያለብን ማለት ነው። ለምን ይሄ ነገ ለእያንዳንዳችን ቤት ማንኳኳቱ ስለማይቀር ነው። ሁሉም ነገር በፍቃደኝነት በፍላጎት ሲሆን ደስ ይላል። አሁን ሴቱም ሆነ ወንድም ንብረቱ ወይ ማካፈል ወይ ማካፈል ስትፈልግ በፍቃደኝነት ቢሆን ጥሩ ነው ነው የሚለው ምክንያቱም አሁን ጊዜ እኛ ሀገር ኢትዮጵያ ላይ በፍቃደኝነት የሚል አማርኛ የለም። በቃ ህጉ ለወንድ ብዙ ጊዜ ለወንድ ስለሚያደላ ማለት ነው። ለዛ ስለሆነ ግን አሁን በጣም ደስ የሚል ህግ ነው የመጣ። እንግዲህ እግዚአብሔር ይመስገን። ሁላችሁም ደግሞ እንደ እኔ ደስተኛ እንደምትሆኑ ምንም ጥርጥር የለኝም ማለት ነው። ብዙ ጊዜ ሴቶቹን ስለሚጎዱ ማለት ነው። እንግዲህ አሁን ሁልሽንም ሁላችንም በፍላጎት ነው ሁሉም ነገር የሚሆነው። ወንድም ሆነ ሴት ማንኛውም ነገር ስናደርግ በፍላጎት ነው። በግድ የሚሆን ነገር የለም። ንብረት ላካፍላት ወይ ላካፍለው ቢባል እንኳን የፍላጎት ጉዳይ ነው የሚወስነው ማለት ነው። እንግዲህ ይሄ ይመስላል። ከተመቻቹት እንግዲህ ላይክ፣ ሼር በማድረግ ቤተሰቡኑ ውድ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ አስተያየት ሃሳባችሁ በኮሜንት እንደምታሳውቁኝ እንግዲህ ሙሉ ተስፋ አለኝ። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ሁሉን እመኝላችኋለሁ። ውድ ቤተሰቦቼ እንግዲህ የዛሬ ቆይታ ይሄ ይመስላል ማለት ነው። መልካም መልካም ጊዜ። ባይ ባይ።